በሀድያ ዞን ሶሮ ወረዳ ያነጋገርናቸው አንዳንድ የሸራ ቀበሌ ነዋሪ የሆኑ ሴቶች በኢንተርፕራይዝ በመደራጀት ፍየሎችንና በጎችን በማሞከት ላይ መሆናቸውን ገልጸዋል። ሴቶቹ በተፈጠረላቸው የስራ እድል ደስተኞች መሆናቸውን ጠቁመው የመኖና የመድኃኒት አቅርቦት ድጋፍ እንዲደረግላቸው ጠይቀዋል። ችግር የለም ግን አንዳንድ ጊዜ ግን መድኃኒት የለም ምናምን አልተሰጠን በመሰጣታችን ላይ ከራሳችን ኪስ ነው ያው እየመገበን እየቀለበን ያለ ነው አቶ አብርሃም ደካቶ በወረዳው የሸራ ታዳጊ ማዘጋጃ ቤት የስራ እድል ፈጠራ ባለሙያ ሲሆኑ በአካባቢው በርካታ ተደራጅተው ውጤታማ የሆኑ ሴቶችን ተሞክሮ በማጋራት ሴቶች ተጠቃሚ እንዲሆኑ ለማስቻል እየተሰራ ይገኛል ብለዋል መቶ አስር ሰዎችን አቅፈን መቶ አስርም ሰጥተናል አንዳንድ ግለሰቡ ጣሪያ አራት ሺ አምስት እያንዳንዱ ማለት ነው አንድ ማህበር አርባ ሺህና አምሳ ሺህ አካባቢ ተሰጥተዋል። የወረዳው ሥራ ስራ እድል ፈጠራና ኢንተርፕራይዞች ልማት ጽፈት ቤት ኃላፊ አቶ ኢዩኤል ከበደም በከተማና የገጠር ቀበሌያት 130 ኢንተርፕራይዞች መኖራቸውን ጠቁመው የሴቶችን ተጠቃሚነት ይበልጥ ለማረጋገጥ በትኩረት እየተሰራ እንደሚገኝ ገልጸዋል። የሶሮ ሶሮ ወረዳ ዋና አስተዳዳሪ አቶ ብርሃኑ ኤርገኖ በበኩላቸው በግልና በኢንተርፕራይዞች በማደራጀት ስርዓጥ አጥነትን መቀነስ ብሎም የኢኮኖሚ አቅምን በማጉልበት የምግብ ዋስትናውን ያረጋገጠ ዜጋ መፍጠር የመንግስት የትኩረት አቅጣጫ መሆኑን ተናግረዋል። ስራ ዕድል ፈጠራ የወጣቶችን፣ የሴቶችን፣ ተጠቃሚነት አጠቃላይ የሕዝብን ተጠቃሚነት የሚፈጥር የተዘረጋ ሀሳብ ሲሆን በተለይም ሴቶችን ተጠቃሚነትን በሚመለከት በሴቶች ላይ ይሄ እንደ ፓርቲም እንደ መንግስትም በዚህ ሰዓት ልዩ ትኩረት ተሰጥቶ እየተሰራ ያለበት ነው። በመሆኑም ከተለያዩ አጋር ድርጅቶች ጋር በመሆን በወረዳው በዘርፉ በትኩረት እየተሰራ እንደሚገኝ ጠቁመው በአንዳንድ አካባቢዎች የሚስተዋሉ የአስፈላጊ ግብያቶች አቅርቦት ለአብነትም ለበግና ፍየል አርቢዎች የመኖና የመድኃኒት አቅርቦት ችግሮችን ለመፍታት ከዘርፉ ባለድርሻ አካላት ጋር በመሆን እየተሰራ እንደሚገኝ አመላክተዋል። ከግብያት ጋር ተያይዞ የመድኃኒትን ጉዳይ በሚመለከት እያንዳንዷ ሂደት በመድኃኒትም መደገፍ ስላለ ስለነበረ እያንዳንዷ ሁኔታ ላይ ምናልባት ወረዳ ላይ እንስሳት ባለሙያዎችም ስላሉ እነዚህ ባለሙያዎች ለይተው ከዛ በኋላ ሲያቀርቡ በዛ በኩል በወረዳ ባጀት በመድኃኒት የሚደገፉበት ሁኔታና በዛ አግባብ ያለውን ችግር እየፈታንና እነሱም ውጤታማ የሚሆኑበትን ሁኔታ እየተከታተልን፣ ዋና አስተዳዳሪው አክለውም በሀገራችን የሚስተዋለውን የሥራ አጥነት ችግር ብሎም የኑሮ ውድነት በዘላቅነት መፍታት እንዲቻል ዜጎች በመንግሥት የተፈጠረላቸውን ምቹ አጋጣሚም በአግባቡ መጠቀም እንደሚኖርባቸው አሳስበዋል።